ሙሉ ለእኔ ቁጭ ብለሽ አድረሽ እኔ ብችለው ይሻላል። ደንግጭ ተረስ ሕክምና ዶክተሩ ሀበሻ ነው። ዶክተር ኃይሌ ይባላል በጣም ጥሩ ሰው ነው። ጠዋት ከሱ ጋር ሄጄ አየሁት አሳየሁት። እሱ ማለት ኖርማል ነው ምናምን ብሎ መድኃኒት ሰጠን የፊቨር። ከዛ በኋላ ቤት ተመለሰን። ለንጋተው ኮምፒቲሽን ነበረው። ስቴም ፌር ፕሮጀክት ነበራቸው እና ኦልሬዲ ፕሮጀክቱን ሰርቶ አስረክቧል። ግን ለንጋተው ቅዳሜ ዕለት ኮምፒቲሽን ነበረው ከክላሱ ተመጦ ከምርት ቤቱ ደግሞ ሊወዳደር እና ቴብል ቴብል ላይ ነው ፖስተሩ የምታስቀምጠውና ቴብል ቴብል ላይ ሲቀመጥ እኛ ኦልሬዲ ሆስፒታል ነን እና ደንግጠው በጣም ነው የሚወዱት አስተማሪዎቹ፣ በጣም ማለት ነው። እና ከዛ ደንግጠው ሲደውሉ እኛ ሆስፒታል ፕሪንስ ፕሪንስ ብሎ ራሱ ሁሉም ሁሉም መጥተው ሆስፒታል ማዩት። ከዛ አጋጣሚ እንትኑን ከትምህርት ቤቱ ዊና ያደረገና ይዛልን መጣች እና ያኔ ሆስፒታል ደርሰን ከመጣን በኋላ ፍራይደይ እኛ የምናወራው ስለነገ እንዴት ነው ኮምፒቲሽኑ? እንዴት ነው የሚመልሰው? ንጹህ መሆን አለበት፣ ጥፍሩን ቆረጥኩት ምናምንና የምናወራው ነገር ስለ ነገ ነው። ገባ። ያው እግዚአብሔር ያላለው ነገር አይሆንም። እኔ አማኝ ነኝ የሆነ ኦርቶዶክስ ነኝ። እና ከዛ በኋላ ሆኖ ዝሳደን ላይክ ሲክስ ኦክሎክ አካባቢ ቮሚትና ተቅማጥ ማለት ነው ልፍስፍስ ደሞ ወለደው አለብን ። ከዛ ናይን ዋን ዋን ደወለን እና ጠራን ይዘው ችድራ ሆስፒታል የልጆች አለ ሆስፒታል እና ዲሲ፣ እኛ ሜሪላንድ ያው አካባቢ እና አይ እዛ አካባቢ ፌንት እንደዚህ ልዝ ልፍልፍ ካለባችሁ እዛ አካባቢ ውሰዱ ሲል እዚህ አካባቢ ያለውን ናይን ዋን ዋን ይዘው ሄዱ ማለት ነው። እዛ ስንደርስ ደርስ ዶክተሮቹም እያዩ ነበረ እያዩት ነበረ ግን ሂዞ ከሄኔ ማነኝ ስለው ማሚያለኝ እየቆየ ግን ዊርድ ነበረ ለእኔ ማለት ነው። የሆነ ኮንፊዝ የሚያደረግ ነገር ነው ማለት አይኑ እንደዚህ ደና ይሄ ነው ስለው ደና ይላል እና አይኑ ቀስሎ አይኔስ የሆነ ዊርድ ነገር ይታየኛል ምናምን አለ ማለት ነው። ከዛ ለዶክተሮች ነገሩ ደክሞ ነው ምናምን አሉ። ከዛ ወዲያው ኦክሲጅኑ ሎ ሆነ ተባለና በቃ የሆነ ኮድ አላቸው እንደዚህ ሲደክሙባቸው፣ ሁሉም ጃምፕ አረጉ እዛ ዘለው ገቡና እዛ ሆስፒታል ውስጥ እኛ ራሱ ጡን በቃ እንትናሉ ሄሊኮፍተር መጣች። ሄሊኮፍተር ይዞ ወደ ችልድረን ሆስፒታል ሄዱ። ያኔ በቃ ምንም ማይሰማ ምንም አይል። ከዛ እንደዛ እያለ እስቲ ቆይ እና አሁን ምንድነው እነሱ የሚሉት ፍሉ? ይሄ ፍሉ በሙሉ አሜሪካ ሁለት ሰው ሶስት ሰው ነበረ የሚሞተው በእንደዚህ ያለ ነገር፣ አሁን ግን እየበዛ መቷል። በተመሳሳይ አንድ ጥቁርም በተመሳሳይ አሁን ሰዓት ልክ እንደ ልጅ አምስተኛ ክፍል ናት ለአምስተኛ ክፍል ስቶን ወደ ሚድል ስኩል ኔክስት ይር እና ልክ በሱ ኤጅ አስር ዓመቱ አምስተኛ ክፍል ተማሪ እንደዚህ ሀፕን አደረገ። እና ከዛ በኋላ ሁሉም ሁሉም ኢንተር ካለቀ አለቀ ነው። እኛ የእውነት ነው ደ የሚነሳ በእግዚአብሔር በጣም ነው። ማነው ያልመጣ? የቤተክርስቲያን መዘምራ ነው። ኤርትራን ማርያም አለዚህ ዲሲ እዛ መዘምራ ነው። ኳስ ደግሞ ቲኤች ኳስ ተጫዋች ነው ወንድምሜ ያሰጣኝ ነው ኤርትራን ሰከሩ ይጫወታል ኳስ ተጫዋችም ነው። በቃ ያልመጣ የቤተክርስቲያን ዶክተር ዘበነም በቃ ሁሉም ሁሉም ያልመጣ ቄስና በየእምነቱ መጡ። ያልጸለየለት ጸሎት የለም። ቢነሳ እውነት እኔ ለሁሉ ህዝብ ምለው፣ እግዚአብሔር ከፈለገ ፈለገ፣ ቢነሳ የኔ ልጅ ይነሳል። እኔ በልጄ በጣም ነበር የምተሙ። እኔ ለትንሿ ነው የምፈራው እንጂ ለሱ ምንም ምንም እኮ የሌለበት በጣም ኳስ ተጫዋች ነው ፀባይኛ ነው በቃ። ከምን እኔ ከእድሜው በላይ ነው የሚያስበው። እና ይሄ ነገር ከተካሄደ በኋላ እዛም እየጸለይንለት ምናምን፣ ማክሰኞ ዕለት ከዛ በፊት እንጂ አብጧል ጭንቅላቱ እና ለመቀነስ እየሞከርን ነው አሉ። ሞካከሩ። ማክሰኞ ዕለት ጭንቅላቱ ሌድ ሆኗል እና ሌላ የሆነ ነገሮች እሞክራለን አለች። እኔ በቃ ራሴን ከመቆጣጠር አልቻልኩም። እና ለንጋቴው

በተረፈ የራሱ የጭንቅላቱ ላይ ያለው ፊቨሩ ሲበዛ ነው እንደዛ የሚሆነው ነው ያሉት ዶክተሮች። ቪዲዮ ላይ ያየሁት ነበር እና ትንሽ ስሜታዊ ያደርጋል። በጣም በጣም እንዴት የተዋረቀ ልጅ መሰለፍ፣ ሳይሆን በጣም ጥሩ ልጅ ልጆች አቤት የሚል ልጅ ነው። በቤቱ ምንም ኮምፕሌን የሌለ ልጅ ነው። ምን አይነት መስኪን አይነት ልጅ መሰለህ እና የእኛ ያስደነገጠንም የፍጥነቱ ነው። በቃ በአራት ሰዓት ውስጥ፣ ከዛ በኋላ በካንሸዝ ውስጥ ስለሆነ ምንም ነገር ልናገኘው ልናዋራው አልቻለም። ከዛ በኋላ በአራት ሰዓት ውስጥ በቃ የልጄ ነፍሱም እንትን ላይ ነበረ ማለት ነው። ኮማ ውስጥ ገብቶ ነበረ። ከዛ በኋላ